ሰላም፣ ጤና ይስጥልኝ የተከበራችሁ እና የተወደዳችሁ የመፈነን ሚዲያ ቤተሰቦች እንደምን አላችሁ? የዕለቱ ዜና ወጃችን እንሆ ጀምረናል። አዳዲስና ወቅታዊ መረጃዎችንም ይዘናል። በቅድሚያም አርስተ ዜናዎችን እናስቀድማለን። መፈነን ሚዲያን ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። አብራችሁን ቆዩ። ጀኔራል ተፈራ ማሞ የፈሩት ደረሰ! ጀኔራል ተፈራ ማሞ እስክንድር የሽምቅ ጦርነቱ ከብዶታል፣ አልቻለም ስለዚህ በቅርቡ ከብልጽግና ጋር ድርድር ያደርጋል ሲሉ ከወራት በፊት ተናግረው ነበር። በእስክንድር ነጋ የሚመራው የአማራ ፋኖ ሕዝባዊ ድርጅት ከክልሉ መንግስት ጋር ለድርድር ቀንና ቦታ እያመቻቸ መሆኑ ታውቋል። በሌላ በኩል የፋኖ የስለላ ቡድን የነ ብርሃኑ ጁላ ቢሮ ውስጥ ገብቶ መረጃ መመንተፉን ብርሃኑ ጁላ ተናገረ። ዝርዝር አለው የምናስደምጣችሁ ይሆናል። ተመልካቾቻችን ወደ ዝርዝሩ እናልፋለን፣ አብራችሁን ቆዩ። ጀኔራል ተፈራ ማሞ የፈሩት የፈሩ ደረሰ። ጀኔራል ተፈራ ማሞ እስክንድር የሽምቅ ጦርነቱ ከብዶታል፣ አልቻለም፣ ስለዚህ በቅርቡ ከብልጽግና ጋር ድርድር ያካሄዳል ሲሉ ከወራት በፊት ተናግረው ነበር። በፋኖ እስክንድር ነጋ የሚመራው የአማራ ፋኖ ሕዝባዊ ድርጅት ከክልሉ መንግስት ጋር ለድርድር ቀንና ቦታ እያመቻቸ መሆኑን የሚያጋልጥ የስልክ ቅጂ ሾልኮ መውጣቱ ይታወቃል። ምንም እንኳን የእነ እስክንድር ቡድን ሾልኮ የወጣውን የድምፅ ቅጂ የድርጅቱ አቋም አለመሆኑን ገልጾ ከክልሉ አመራሮች ጋር ንግግር አድርጓል በተባለው አባላቸው ላይ እርምጃ እንወስዳለን በሚል ያሳወቁ ቢሆንም ነገር ግን ከህዝብ እንዳንገለል በሚል የተሰጠ ማስተባበያ እንጂ ድርድር ስለመጀመራቸው እውነታውን የሚያሳዩ ሌሎች ተጨባጭ መረጃዎችም ቀርበዋል። አማራ ፋኖ ህዝባዊ ድርጅት ከወራት በፊት ከአሜሪካና አውሮፓ ሀገራት ጋር እንዲሁም ከአፍሪካ ህብረት ተወካዮች ጋር ውይይት አደረኩኝ ማለቱን ተከትሎ በሸዋ ግንባር እየታገሉና እያታገሉ የሚገኙት ሸማቂው ኮማንዶ ጄኔራል ተፈራ ማሞ ከአንድ ሚዲያ ጋር በነበራቸው ቆይታ እስክንድር ነጋ ሽምቅ ውጊያው ከብዶታል፣ መዋጋት አልቻለም፣ ስለሆነም ይህንን ያህል ኃይል አለኝ በሚል ከጸረ አማራዊ አገዛዝ ስርዓት ጋር ድርድር ለማድረግ ነው አካሄዱ በሚል ተናግረው ነበር። ጀኔራሉ አክለውም ፋኖ እስክንድር ነጋ እስካሁን በትግሉ የቆየውም የሰራዊቱንና የህዝቡን ቁጣ በመፍራት እንጂ ድርድር ለማድረግ ካሰበ ቆይቷል ያሉ ሲሆን ትግሉ የህልውና ትግል ነው፣ በድርድር ሊፈታ አይችልም፣ እስክንድር ደግሞ ይህንን አይቀበለውም ሲሉ ቃል በቃል ተናግረዋል። ራሱን የአማራ ፋኖ ሕዝባዊ ድርጅት ብሎ የሚጠራው በእስክንድር ነጋ የሚመራው ቡድን ከወራት በፊት ከአፍሪካ ህብረት፣ ከአውሮፓ ህብረት፣ ከኢጋድና ከአሜሪካ መንግስት ተወካዮች ጋር በሰሜን ወሎ ዞን ዳውንት ወረዳ ላይ መገናኘቱ ይታወቃል። አማራ ፋኖ ህዝባዊ ድርጅት ከላይ ከተጠቀሱት ሀገራት ተወካዮች ጋር ውይይቱን ያደረግኩት በዲፕሎማሲና በሰብአዊ ጉዳዮች ላይ እንጂ ምንም አይነት የድርድር ስራ አልተካሄደም በሚል ቢያስተባብልም ነገር ግን በርካታ ምሁራንና እና ከአማራ ፋኖ ህዝባዊ ድርጅት ውጭ ያሉ ሌሎች የፋኖ አደረጃጀቶች ግንኙነቱ ለድርድር ወይም ለድርድር ቅድመ ዝግጅት ነው በሚል ቁጣ ያዘ ለትችት ሲሰነዝሩ ከርመዋል። ከሰሞኑ ደግሞ የአማራ ፋኖ ህዝባዊ ድርጅት ስራ አስፈጻሚ እንዲሁም በድርጅቱ ስር በአርበኛ ኮሮኔል ፋንታውን ሙሀቤ በሚመራው ወሎ ጠቅላይ ግዛት ህዝብ ውስጥ ከፍተኛ አመራር የሆነው ፋኖ መስፍን ከፈለኝ ከአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አብዱ ሁሴን ጋር በምን መልኩ እንደሚደራደሩ የትና መቼ እንዴት በሚለው ዙሪያ የተነጋገሩበት የስልክ ቅጂ ሾልኮ ወጥቷል። ይህንን ተከትሎ እስክንድርና ቡድኑ አያሌ መስዋዕትነትን የተከፈለበትን ትግል አሳልፈው ሊሸጡብን ነው በሚል በርካታ ታጋዮችና የትግሉ ደጋፊዎች ዘንድ ቁጣ የተቀሰቀሰ ሲሆን በድርጅቱ ስር የነበሩ ፋኖዎችም ከነ ሙሉ ትጥቃቸው እየወጡ ከአማራ ፋኖ ህዝባዊ ድርጅት ውጪ ያሉ ድርጅቶችን እየተቀላቀሉ ይገኛሉ። አማራ ፋኖ ህዝባዊ ድርጅት በበኩሉ መስፍን ከፈለኝ ከክልሉ ባለስልጣን ጋር አደረገ ስለተባሉ ንግግር ድርጅቱ ምንም አይነት እውቅና የሌለው ሲሆን ግለሰቡ በአስቸኳይ በቁጥጥር ስር ውሎ ምርመራ እንዲጀመርበት መወሰኑን አሳውቋል። በተጨማሪም የስልክ ቅጁ የተለቀቀው በአገዛዙ በኩል መሆኑን የገለጸው ድርጅቱ የብልጽግና ቡድን ዓላማው ድርድር ቢሆን ኑሮ ቅጁ በዚህ ጊዜ የሚለቀቅበት ምክንያት አይኖርም በሚል አስተባብሏል። ድርጅቱ መስፍን የተባለ አባሉ ከክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን ጋር አደረገ ስለተባለው ንግግር የሚያውቀው ነገር እንደሌለ ይግለጽ እንጂ ነገር ግን ሾልኮ ከወጣው የድምፅ ቅጂ በተጨማሪ የአማራ ፋኖ ህዝባዊ ድርጅት ውጭ ጉዳይ መምሪያ ማህተም ባረፈበት ደብዳቤ መስፍን ከፈለኝና አበበ መልኬ የተባሉ ሁለት የድርጅቱ ስራ አስፈጻሚዎች ድርጅቱን ወክለው ንግግሩን እንደሚያደርጉ መመረጣቸውን ይገልጻል። መስፍን ከፈለኝ ከዓመታት በፊት የህዋቱ ሰዋቱ ጌታቸው አሰፋ መነሳታቸውን ተከትሎ በእሳቸው ምትክ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ሆነው ሲያገለግሉ ለነበሩት ጀኔራል አደም መሐመድ አማካሪ የነበረ ሲሆን ከሰኔ 15ቱ ክስተት ጋር ተያይዞ ከነ ጀኔራል አሳምነው ጽጌ ጋር ግንኙነት አለህ በሚል ለዓመታት ታስሮ ነበር። መስፍን ከፈለኝ ከእስር ከተፈታ በኋላ የደቡብ ወሎ ዞን መረጃና ደህንነት ኃላፊ በመሆን ሲያገለግል የነበረ ሲሆን አሁን ስለ ድርድር ሲያወራቸው የነበሩት አብዱ ሁሴን መስፍን የዞኑ መረጃና ደህንነት በነበሩበት ወቅት እሳቸው ደግሞ የዞኑ ዋና አስተዳዳሪ ነበሩ። በሌላ መረጃችን የፋኖ ስለላ ቡድን የነ ብርሃኑ ጁላ ቢሮ ውስጥ ገብቶ መረጃ መመንተፉ ተሰማ። የፋኖ የስለላ ቡድን የመከላከያ ሰራዊት ዋና ማዘዣ ቢሮ ውስጥ ገብቶ የቀጣይ ውጊያ ዕቅዶችን ጨምሮ ሌሎች ወታደራዊ መረጃዎችን መመንተፉን የተቋሙ ዋና አዛዥ ፊልድ ማርሻል ብርሃኑ ጁላ ተናገረ። ፊልድ ማርሻሉ ጠቅላዩ በተገኙበት በመከላከያ ኢንተለጀንስ ቢሮ ውስጥ በተካሄደ የግምገማ መድረክ ላይ ነው መረጃ በፋኖ ስለመመንተፋቸው የተናገሩት ተብሏል። ድሮን እና ሌሎች ከባድ መሳሪያዎችን የገዛ ነው ንጹሃንን ለመጨፍጨፍ ነው በሚል ንግግራቸው የሚታወቁት፣ ለዚህም ተግባራቸው ፊልድ ማርሻል የሚል ማዕረግ የተሰጣቸው ብርሃኑ ጁላ ከሚያዝያ ወር ጀምሮ ሊያካሂዱት አቅደው ስለነበረው የውጊያ ዘመቻና ሌሎች ወታደራዊ መረጃዎችን በፋኖ መመንተፋቸውን ገልጸው በተቋማችን ውስጥ ፋኖ ሰርጎ ገብቶብናል ሲሉ ተናግረዋል። ምናልባት ከፋኖ ጋር ድርድር ካካሄድን በሚል ጠላት ያሉትን የፋኖ ኃይል ለማዳከም እና የተደራዳሪያቸውን ኃይል አቅም ለማሳጣት ያለመ ወታደራዊ ዘመቻ ለማካሄድ ታቅዶ እንደነበር መዘገቡ ይታወሳል። ከተለመደው የድሮን ጥቃት በተጨማሪ የአየር ኃይሉ ሙሉ አቅም ይታገዛል ተብሎ የታቀደው ዘመቻ አገዛዙ አሉኝ ከሚላቸው ወታደራዊ ይዞች መካከል ጥቂቶች ብቻ እያካሄዱ ይገኛሉ። ለአብነትም አማራን ዱላ እንኳን እንዳይዝ አድርገን ትጥቅ እናስፈተዋለን በሚል ንግግራቸው የሚታወቁት በጀኔራል መሐመድ ተሰማ የሚመራው ምስራቅ እዝ ከጠቅላይ ኢታማጆር ሹሙ ቢሮ በመጣው እቅድ መሰረት በከፊል የጎጃም አካባቢዎች ላይ ውጊያ የተከፈተ ቢሆንም፣ ነገር ግን ከወደ ፋኖ በተሰነዘረው የጸረ ማጥቃት እርምጃ ከባድ የሆነ የሰውና የንብረት ኪሳራ እያስተናገደ እንደሚገኝ ለማረጋገጥ ችለናል። ከምስራቅ እዝ በተጨማሪ የሰሜን ምዕራብ እዝና ደቡብ እዝ ወታደሮች በከባባድ የጦር መሳሪያ ታግዘው በአርማጭሆ መተማና ቋራ ቀጠናዎች ላይ በቅዱ መሰረት ውጊያ የከፈተ ቢሆንም ነገር ግን በልጃዋቂው በአርበኛ ሸጋጌታቸው በሚመራው ቋራ ኦሜድላ ክፍለ ጦር፣ ድምፅ አልባው መብረቅ በሚባለው ቅጽል ስሙ በሚታወቀው በአርበኛ ሲሳይ ሸብርና በጓደኞቹ በሚመራው ዋዋ ጎቤ ክፍለ ጦር ጭላት የሚል ቅጽል ስም በወጣለት በአርበኛ ብርሃኑ ነጋ በሚመራው ጦር፣ ኮማንዶ ሳሙኤል ባለድል በሚመራው አድዋ ክፍለ ጦር፣ አርበኛ ደረጀ በላይ በሚመራው በበጌ ምድር ክፍለ ጦር፣ አይሸሽን ብርጌድ በእነ አርበኛ አንተነህ ድረስ በሚመራው ጦር፣ በአባት አርበኛው ሸረብ በሚመራው ጦር፣ በጣናው ዋሴ ክፍለ ጦር፣ በካራማራ ጦርና በሌሎች ተዋጊዎች ከባድ የሆነ ፀረ ማጥቃት ተከፍቶበታል ተብሏል። የብልጽግና ቡድን ከዚህ ቀደሙ በተለየ መልኩ አካሂደዋለሁ ብሎ አቅዶ ባስጀመረው ወታደራዊ ዘመቻ ከጅምሩ ከባድ ኪሳራ አከናንቦታል። ይህም በጠቅላይ ኤታማዦር ሹሙ ቢሮ ውስጥ ከፍተኛ ድንጋጤ የፈጠረ ሲሆን፣ ይህንን በሚመለከትም ጠቅላይ ሚኒስትሩ በተገኙበት በመከላከያ ኢንተለጀንስ ቢሮ ውስጥ ጥብቅ ግምገማ መካሄድ ነው የተነገረው። በግምገማው ላይ የተገኙት ጠቅላይ ሚኒስትሩ የመከላከያ ሰራዊት ተቋም ውስጥ ፋኖ ሰርጎ ገብቷል። ስለሆነም የተቋሙ አመራሮች በአስቸኳይ እንዲፈተሹና ማጣራት እንዲካሄድባቸው የሚል አቅጣጫ አስቀምጠዋል ተብሏል።